ዛሬ ከእኔ ጋር አራስ ቤት እንሄዳለን፣ አራስ እንጠይቃለን። ውድ ጓደኞቼ የልጅ ልብስ እየገዛሁ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኛ አለን አልሐምዱሊላሂ። ያው እንግዲህ ጓደኞቼ እየጠፋው ነው። እኛ ጋር መብራት ከጠፋ አራተኛ ወር ይዟል ታውናላችሁ አራተኛ ወሩን ይዟል። ያው በጣም አስቸጋሪ ሁኔታ ላይ ነው ያለ ነው። ቪዲዮ ቶሎ ቶሎ መልቀቅ አልቻልኩኝም። ያው በቀደም ከሳውዲ የምትመጡ ሰዎች ካላችሁ እቃ ታመጡልኝ አላችሁ ብያችሁ ነበር። ያው ፓወር ባንክ ነው ፓወር ባንክ ነበረ ግን ሰው አላገኘውም። እና ጓደኞቼ ያው የልጅ ልብስ ልገዛ ገብቼ አይኔ በቃ ልብሶቹ ላይ የህፃናት ልብስ ላይ አርፎ ቀረ ማለት ነው። እንዴት እንደሚያምሩ ወይኔ ቢላል ሴት ልጅ በሆነ ብዬኔ የተመኘሁት ቀሚሶቹ ሲያማምሩ። ከአረብ ሀገር እኮ ልብስ ይዛችሁ ትመጡ ይሁን ወላሂ ልብስ ያለው ኢትዮጵያ ውስጥ ነው። እመኑኝም አትመኑኝም የአዋቂም የህፃናትም ልብስ ያለው ኢትዮጵያ ውስጥ ነው እና ጓደኞቼ በቃ ቀሚሶቹ ሲያማምሩ የወንዶቹ ልብስ ሲያማምሩ። አሁን ይሄ የታችታል። እንዴት አባቱን እንደሚያምር። ከአራት አመት እስከ አምስት አመት የሚሆን ነው። ያው በደረጃው አለ ይዞ አለ። ለአዲስ ዓመት የገቡ ናቸው አለች። ሄድኩት ሄልኩት ቤት ልብስ ነው። ግን እኔ በቃ አይኔ ሁሉ ካሜራዬ ሁሉ የህፃናት ልብስ ላይ ነበረ። እና በጣም ነበረ የሚያማምሩት ጓደኞቼ ልብስ ሀገር ልብስ ይዛችሁ የምትመጡ ሰዎች በጣም ነው የተሸወዳችሁት። ልብስ የምታመጡበት ወርቅ ይዛችሁበት ነው። ወርቅ ወርቅ ኢትዮጵያ ውስጥ በጣም የሚፈለገው ወርቅ ነው። እንደው የለበሳችሁትንና በቃ አንድ አንድ ልብስ ይራሳችሁ እንጂ የስጦታ ልብስ ይዛችሁ አትምጡ። አያችሁት? ኢትዮጵያ ያለ ልብስ፣ ኢትዮጵያ ያለ ጫማ፣ ጓደኞቼ በጣም ነው ወላሂ የሚያማምሩት። በቃ ይለያሉ አልኳቸው። እና ልብስ ይዛችሁ እንዳመጡ በነገራችን ላይ እቺ ልጅ ዩትዩብ ላይ በጣም ነው የምትከታተለኝ፣ ና እሷ ጋ ነው እኔ ልብስ የምገዛው። የመዳም ቅመም ናት ከውጭ ሀገር፣ መታ እንደዚህ የህፃናት ልብስ ቤት ከፈተች ማለት ነው። ረጅም ጊዜ ነው ማውቃት። እንዲሁም የሆነ አረንጓዴ ቢጫ ቀይ ዳንቴል አለ አይደለ? እቺ ልጅ ናት እየሰጠችኝ ማለት ነው ሱቋ ላይ ሰቅላ ወይኔ ሲያምር ስላት ውሰጂ ዋለች ማለት ነው እና የጫማ አይነት የልብስ አይነት የቀሚስ አይነት የቱታ አይነት በቃ አይነት ነው ያለውና ወላሂ ኢትዮ ልብስ ኢትዮጵያ ግዙ በቃ አረብ ሀገር ላይ ልብስ ቡቱቱ ካርጎ አርጋችሁ ብራችሁ ከምትበሉ ማለት ነው ወላሂ አሁን ካርጎ ማረጊያ ብቻ እስከ 50 ሺህ ብር አይበቃችሁም ልብስ የገዛችሁበት የሌለበት ማለት ነውና ብሩን ይዛችሁ መታችሁ እዚህ የፈለጋችሁትን ልብስ መርጣችሁ መግዛት ትችላላችሁ። እንደዚህ ትንሽ ከተማ ላይ ይወደድብኛል ካላችሁ መርካቶ ላይ ገብታችሁ ማለት ነው። እንደው ብሩን ይዛችሁ መታችሁ ከቦሌ ኤሬፖርት ወጥታችሁ ቀጥታ መርካቶ ወይም ፒያሳ ብትሄዱ፣ በቃ ዝንጥ ያለ እናንተ ካርጎ የምታደርጉበትን ብር ዝንጥ ያለ ሙሉ፣ ሁለት ሙሉ፣ ሶስት ሙሉ ሻንጣ ልብስ ይገዛላችኋል ጓደኞቼ። መርካቱ ላይ ስለሚቀንስ ማለት ነውና ያው እንግዲህ የሴት ልብስ ነበር ስገዛ የነበረው እንዴት አያችት ሀ የተወለደችው ህፃን ሴት ናት እና የእሷ ልብስ ነበረ በነገራችን ላይ የልጅ ልብስ በጣም ውድ ነው ኢትዮጵያ ውስጥ ጓደኞቼ ወላሂ ይሄ ጫማ ለማሄር ነበር ልገዛ የነበረው ግን እንዴት እንደሚያምር እንዴት እንደሚያምር ለማሄድ ከገዛውለት ደግሞ ቢላል ይላል ማለት ነው። የሁለቱም አንድ አይነት መግዛት አለብኝ ጓደኞች። በነገራችን ላይ ወንድ ልጅ ብቻ ነው እንትን የሚለው። አሁን ለምሳሌ እኔ ለቢላል አንድ የሆነ ከለር ከገዛው ለማሄርም ያንን ከለር መግዛት አለብኝ። በጣም ነው የሚጣሉብኝና ታላቅና ታናሽ ያለበት ቤት የእኔ ልጆች ብቻ ይሆኑ እናንተም ጋር ይሆኑ ብቻ አላቅም። አንድ አይነት እንትን ነው የምገዛው እና ይሄ ልብስ ትራስ አለው፣ ፎጣ አለው፣ ሁለት ሱሪ አለው፣ ጃኬት አለው። ዋጋው ደግሞ ሁለት ሺ ብር ነው ጓደኞቼ። እና እንደዚህ ስጦታዬን ገዛዝቼ አሸገችልኝና፣ ግን ልብሶቹ እንዴት እንደማድረኩ ከዛ ልብሴን ይዤ ወጣሁኝ። ወደ አራስ ቤት ነበር የሄድኩት፣ አራስ ጥያቃ። ያው እንግዲህ ዛሬ እሁድ ነው እንደምታውቁት፣ ዘመድ ጥያቃ፣ አራስ ጥያቃ፣ የሆነ ፕሮግራም ምናምን ነው የምትሄዱት እሁድ ቀንና። እኔም በነገራችን ላይ ጥርሴ በጣም አሞኛል ጓደኞቼ። እንደዚህ ነበርኩኝ ተሸፋፍኜ፣ እንትን ምለው ከዛ አራስ ቤት ደረስ ደረስኩኝ የአራስ ገንፎ ቅንጬ ይባላል። እንዴት አባቱ እንደሚጣፍጥ በ በቅቤ የተላወሰ ነው። በት አያስታውቅም እንደዚህ በማንኪያ በጭልፋ ራሶ ሲጨለፍ በቃ ቂቤ ነው ማለት ይቻላል። እንዳለ በቂቤ የተለወሰ ማለት ይቻላል። ቂንጬ ነው። ያ ሁሉም ቤት ይመስለኛል፣ እኛ ጋር ብቻ ሳይሆን አራስ ቤት ላይ ሁሉም ቤት ይመስለኛል። እንደዚህ ጥያቃ ስትሄዱ ገንፎ ይበላልና ያው የቂንጬ ገንፎ ነበረ። አያቴ እንደዚህ እየመረቀች ነው። እስኪ አሚን በሉ። ከዛ ደግሞ ከራስ ቤት ወጣሁኝና የናስር ቤት ሄድኩኝ። በነገራችን ላይ እነሱ ጋር መብራት አለ። ስልክ ልቸርጅ ሄድኩኝና ከዛ ለምን እሸት ደርሷል። በነገራችን ላይ አገዳ እንብላ ብለን ወጣን። ከዛ አገዳ ልንበላ ወጥተን እንደዚህ በሄድንበት እንጨት ለቀምን ማለት ነው። ወይ ትዝታ። እስኪ ጫካ ሄዳችሁ እንጨት የለቀማችሁ ሰዎች አላችሁ? እንደዚህ እኔ እንኳን እንጨት ለቅሜ አላቅም። ጓደኞቼ እኛ ቤት ሰፈራችን በጫካ የተከበበ ስለሆነ በቃ ጫካ ውስጥ እንጨቱ እንዲህ ነው። ባህር ዛፍ ነው። አባቴ ልክ እንጨት ከሌለ የሆነ አንድ ሰራተኛ ይገዛና መሰላል ላይ ወጥቶ የባህር ዛፉን ቅርንጫፍ ይረግፋል። እሱን ነበር የምናቃጥለው። እኔ በብዛት እንጨት አልለቀምኩኝም። ከብቶች ነበር የምጠብቀው። ከብት ረኝነት አግድ ነበር። ከብቶች ይጠብቅ ነበር እኛ ቤት ወንድ ስለሌለ ማለት ነው እና እህቶቼ ሁላችንም የታላቄ ታላቅ፣ ከዛ ታላቄ፣ ከዛ እኔ፣ ከዛ ታናሽ፣ ከዛ ጌታናሽ፣ ታናሽ፣ ታናሽ ሁላችንም በሰአቱ ከብት ጠብቀናል። እረኝነት አግደናል። እና እንጨት እንደዚህ ልንለቅም ብዙ ጫካ አንሄድም ነበረ። እንጨት አባቴ ጠብቆ ባህር ዛፍ በጣም ስላለው ቅርንጫፍ ያረግፍ ነበረ፣ ይቆርጥ ነበር ቅርንጫፍ፣ የባህር ዛፍ ቅርንጫፍ እሱ ነበር የምናቃጥለው። እና ጓደኞቼ እንጨታችን፣ በነገራችን ላይ ጫካ በጣም ጫካ ነው ሄድ ነው እንጨታችን እንደዚህ አደረግንና አስ ሃሰርን እዚህ ጋ ቆረጥኩት። ስንሸከም የነበረው ብሎክ